ከአርበኛ ሀብቴ ወልዴ መንግስቴ የተላለፈ የሀዘን መግለጫ የአርበኛ ጌትነት መሳፍንት ድንገተኛ መስዋዕትነት መጽናናቱን እየተመኘው እልፍ ጀግኖችን ተክቶ በማረፎ ኩራት ይሰማናል። መስዋዕትነት የነበረና ያል ወደፊትም የሚኖር መራር እውነት ቢሆንም ከልጅነት እስከ እውቀት የረጅም ዘመን የአርበኝነት ግንባታ ተክለ ቁመ ነው። የተገነባው ነበለባሉ ወንድሜ ታማኙ ጓዴ አርበኛ ጌትነት መሳፍንት ያባድፈን ክንድ እንዲህ በከሃዲ ከኋላ ተመተፍ በአፍላ የአገልግሎት ዘመንህ ትጎልብናለት ብለን አስበን አናውቅም ነበርና፣ መስዋዕትነትን ስሰማ ጥልቅ ሀዘንና ቁጭት ተሰምቶኛል። የራሳን ወራው ሶስተኛ ኮር አስተዳደር ኃላፊን፣ የሰሜን አምባራስ ክፍለ ጦር ዋና አዛዥ በመሆን በጥንካሬ እየታገለና እያታገለ የነበረው ጌትነት መሳፍንት በአያሌ ግንባሮች ተዋግቶ በድል ያጠናቀቀ ማርኮ የታጠቀና ያስታጠቀ ያደራጀና በስነ ምግባር ምሳሌ ሆኖ የመራ ጀግናችን፣ ያባደፈን ግንድ ጌትነት መሳፍንት በሥራ ተድኮ በተሰማራበት ከመቶ በላይ ጠላት በተደመሰሰበት ያጅሬ ግንባር ሕያው ሆኖ ሊወድቅ ቢገደድም እልፍ ጌትነቶችን ተክቶ ያለፈ ሕያው ጀግናችን በመሆኑ ኩራት ይሰማናል። ወንድም ዓለም ጌች በጠላት ላይ የወጠናቸው የትግል እቅዶቻችንን ሁሉ ከብሔራዊነት በቁርጠኝነትና በማስተዋል ለመስራት ዝግጁ መሆኔን አረጋግጥልሃለሁ። ጎምቱ አርበኛ አባታችን ጀግናው አርበኛ መሳፍንት ተተጽፉና መላው ቤተዘመድና የትግሉ ቤተሰብ በአርበኛ ወንድማችን ህልፈት መጽናናቱን እንዲሰጥን እመኛለሁ። አርበኛ ሀብቴ ወልዴ መንግስቴ የአማራ ፋኖ ብሔራዊ ኃይል ሴንትራል ኮማንድ ኮሚቴ አባልና የሰሜን አማራ ቀጠና በላይ ዘለቀ እስ ዋና ሰብሳቢ ህዳር 1 2018 ዓ ም